ጤና ይስጥልኝ፣ የተወደዳችሁ ተመልካቾቻችን፣ ከበዓል ማግስት እንገኛለን። ለመላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አድረሳችሁ ማለት እንወዳለን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ነው የመቤቱነኛው አብሬያችሁ እቆያለሁ። አብረን እንሆን የጎንደር ከተማ ወንጌላውያን አብያተ ክርስቲያናት ህብረት ሰላም እንዲመጣ ሀገራዊ ኃላፊነቱን እየተወጣ መሆኑን የህብረቱ ሰብሳቢ ፓስተር ሀይል ያሰፋ ተናገሩ። የወንጌላውያን አብያተ ክርስቲያን ህብረት ትንሳኤ በዓልን በጎንደር ከተማ በአብዮት አደባባይ አክብረዋል። በዓሉ ላይ የጎንደር ከተማ ከፍተኛ የስራ ኃላፊዎች፣ የእምነቱ ተከታዮችና ጥር የተደረገላቸው እንግዶች ታድመዋል። በዓሉ ላይ የተገኙት የጎንደር ከተማ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው የኢየሱስ ክርስቶስ የስቅለትና የትንሳኤ ታሪክ እውነት አሸናፊ መሆኑን የሚያስተምር ነው ብለዋል። በጎንደር ከተማ የተጀመረው ልማት በማስቀጠል ወደ ሌላ ምዕራፍ ለመሸጋገር የሚያስችል ዝግጅት ሚያዝያ 20 ቀን 2017 ዓ ም በአዲስ አበባ ሸራተን አዲስ እንደሚካሄድ ነው ከንቲባው የተናገሩት። በዓሉ የሰላም የፍቅር፣ የመተሳሰብ እንዲሆን ተቀዳሚ ምክትል ከንቲባው ተመኝተዋል። የጎንደር ከተማ ወንጌላውያን አብያተ ክርስቲያናት ህብረት ሰብሳቢ ፓስተር ኃይሌ አስፋው በበኩላቸው ህብረቱ ለሰላም በመስራት ሀገራዊ ኃላፊነቱን እየተወጣ መሆኑን ተናግረዋል። ህብረቱ ከአጋር ድርጅቶች በሚያገኘው የገንዘብ ድጋፍ በከተማዋ ለሚገኙ 2350 ሰዎች ልዩ ልዩ ድጋፍ እያደረገ ነውም ብለዋል። ለሀገር ሰላም ሲባል ከተለያዩ አካባቢዎች የተውጣጡ 91 የእምነቱ ተከታዮች ለ21 ቀናት የጾም ጸሎት ፕሮግራም ማከናወናቸውን አስረድተዋል። በዓሉ በተለያዩ ሃይማኖታዊ ስርዓቶች መከበሩን ከጎንደር ከተማ የመንግስት ኮሚኒኬሽን ያገኘነው መረጃ ያመላክታል። የትንሳኤ በዓል በሰላም መጠናቀቁን የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ አስታወቀ። በዓሉ በሰላም እንዲጠናቀቅ ማህበረሰቡ ከጸጥታ መዋቅሩ ጋር በቅንጅት መስራት መቻሉም ተገልጿል። ቃልኪዳን አይሌ ተጨማሪ አላት። የትንሳኤ በዓል በሰላም መጠናቀቁን የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ አስታውቋል። በዓሉ በሰላም እንዲጠናቀቅ ልዩ ልዩ የቅድመ ዝግጅት ስራዎች መሰራታቸውን የገለጹት የከተማዋ ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ አለም፣ በዚህም በከተማ በዓሉ በሰላማዊ ሁኔታ መጠናቀቁን ገልጸዋል። የትንሳኤ በዓል ያለምንም የጸጥታ ችግር ነው የተጠናቀቀው። በጣም ደስ የሚል በዓል ነበር። ማህበረሰቡ፣ ወጣቱ፣ የሃይማኖት አባቶች እንዲሁም የጸጥታ መዋቅሩ ርብርብ በማድረጉ ምክንያት የትንሳኤ በዓል በሰላም ተከብሯል። የትንሳኤ በዓል ለማክበር ብዙ ዝግጅቶች ተሰርተዋል። በመሀል ሰርጎ ገቦች እና በዓሉን ድባብ ሊያደበዝዙ የሚችሉ ጉዳዮችን እንደሚኖር ግምት ውስጥ አስገብቶ በቂ የጸጥታ ስምሪት ተደረገ። የጸጥታ መዋቅሩም በተሰማራበት ግዳጅ ሁሉ ይሄ በዓል በሰላም እንዲጠናቀቅ ሁሉም የበኩሉን ድርሻውን ተወጧል። ማህበረሰቡ ከጸጥታ አካላት ጋር በጥምረት መስራቱ ለበዓሉ በሰላም መጠናቀቅ ጉልህ ሚና እንደነበረውም ኃላፊው አስታውቀዋል። የማህበረሰቡ ሚና በጣም ትልቅ ነው የነበረው ወንጀለኞችን አጋልጦ ከመስጠት ሰላም ወዳድ ነው። የጎንደር ህዝብ ሰላም ወዳድ ነው። ሰላም ከመውደዱ ጋር የተነሳ የሚፈጠርን ችግር ቀድሞ ለጸጥታ መዋቅሩ ሪፖርት የማድረግ ነበረ። እዚህ ቦታ ላይ ክትትል ብታደርጉበት የማለት የመረጃ ምንጭነት ሆኖ ያገለግል ነበር። የዘንድሮን በዓልም በዚህ ልክ ነው የተከናወነው። ቀድሞ አንዳንድ እንቅስቃሴዎች ሲኖሩ እነሱን ለጸጥታ መዋቅሩ ማህበረሰቡ ያደርጋል። ራሱም የሰላም ባለቤት በመሆን በዓሉ ጋር ተያይዞ አንዳንድ መዘናጋቶች እንዳይኖሩ አብሮ ከተማው የኔ ነው፣ ሰላሙ የኔ ነው በሚል ብርቱ ርብርብ አድርጓል ማለት ነው። ማህበረሰቡ ሰላምን ለማጽናት የጸጥታ አካላት በትኩረት እንደሚሰሩ የገለጹት አቶ አለልኝ ማህበረሰቡ ለሰላም መስፈን ያለውን ተሳትፎ በማስቀጠል ከጸጥታ አካላት ጋር በጋራ በመስራት የበኩሉን ሊወጣ እንደሚገባ አሳስበዋል። ሰላማችን እንዲከበር ከፈለግን ሁላችንም ከጸጥታ ጎኑ መሆን መቻል አለበት። ማህበረሰቡ ማናኛውን የሚፈጠር ጉዳይ ለጸጥታ መዋቅሩ በ24 ሰዓት ውስጥ ማሳወቅ፣ ጥቋማ መስጠት፣ ይህን ከተደረገ ቀጣይ ምንም አንድም በከተማችን የሚሰራ ወንጀል አይኖርም ማለት ነው። ስለዚህ ቀጣይም በዚህ አካሄድ እንቀጥላለን። ሁሉም ማህበረሰብ፣ የጸጥታ መዋቅሩ፣ ወጣቱ፣ ሀገር ሽማግሌ፣ ሃይማኖት አባቱ ርብርብ አድርጎ ሁሉም የበኩልና ኃላፊነቱ እንዲወጣ መልእክቴ ነው። የኢየሱስ ክርስቶስ የትንሣኤ በዓል በሰላም እንዲጠናቀቅ አስተዋጽኦ ላበረከቱ የጸጥታ አካላትና የከተማ ነዋሪዎች ኃላፊው ምስጋና አቅርበዋል። በሰሜን ጎንደር ዞን የዳባት ህጻናትና አረጋውያን መርጃ ማህበር የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ የማዕድ ማጋራት መርሃ ግብር አካሂደዋል። መርጃ ማህበሩ የትንሣኤ በዓልን ምክንያት በማድረግ ከ500 በላይ ዝቅተኛ ገቢ ላላቸው የብረተሰብ ክፍሎች ማዕድ አጋርቷል። የዳባት ህጻናትና አረጋውያን መርጃ ማህበር ሊቀመንበር መምህር ቻሌ ያስፋው ማህበሩ ከ2010 ዓ.ም ጀምሮ ለ40 አረጋውያን በየወሩ የገንዘብ ድጋፍ እያደረገ መሆኑን ተናግረዋል። ከ2017 ዓ.ም ረጀ ጀምሮ ደግሞ ህፃናትን ጨምሮ ቁጥሩን ወደ 140 ከፍ በማድረግ ለእያንዳንዳቸው በየወሩ 500 ብር ድጋፍ እያደረገ ይገኛል ሲሉ ነግረውናል። የዳባት ህጻናትና አረጋውያን መርጃ ማህበር አባል አቶ ሙላ ወራሽ 160 ሺህ ብር በግላቸው ወጪ በማድረግ ህጻናትና አረጋውያንን የትንሳኤ በዓልን በደስታ እንዲያሳልፉ ማድረጋቸው ተነግሯል። በመርሃ ግብሩ ላይ የዳባት ህጻናትና አረጋውያን መርጃ ማህበር አስተባባሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የመንግስት ሰራተኞች፣ ህጻናትና አረጋውያን እንዲሁም ሌሎች እንግዶች ተገኝተውበታል። መረጃው የዳባት ከተማ የመንግስት ኮሚኒኬሽን ነው። ለአረጋውያን የመኖሪያና የመስሪያ ቦታ ለማመቻቸት እየሰራ መሆኑን በማዕከላዊ ጎንደር ዞን የወገራ ወረዳ አስተዳደር አስታወቀ። በወገራ ወረዳ ከሶስት መቶ በላይ አረጋውያን እየደገፈ የሚገኘው ንጋት ጮራ የአረጋውያን ማህበር በሀገር ውስጥና በውጭ የሚገኙ ዜጎችን ድጋፍ እንዲያደርጉም ጠይቋል። አገኘው አባው በዚህ ጉዳይ ተጨማሪ አለው። አቶ ትዛዙ ኃይሉ በጎልማሳነት ዘመናቸው ንጋት ጮራ የአረጋውያን ማኅበር ጻፊ በመሆን በበጎነት አገልግለዋል። ያኔ በበጎነት ያገለገሉት ማህበር ችግር በገጠማቸው ጊዜ ቀድመው የቋጠረው ስንቅ ለማምሻ ዕድሜያቸው መጠጊያ ሆኖ እያገለገላቸው ይገኛል። አረጋውያን ሁኔታዎች ከተመቻቹላቸው ሰርተው ራሳቸውን ማስተዳደር እንደሚችሉ አቶ ትዛዙ በጠንካራ መንፈስ ያነሳሉ። መስራት እንችላለን ከዛ ዶሮ ብናገኝ እንደገና ደግሞ በግ ብናገኝ፣ እርዳታ ሳይሆን ልማት ባለን እድሜያችን። በማዕከላዊ ጎንደር ዞን ወገራ ወረዳ የሚገኘው ንጋት ጮራ የአረጋውያን ማህበር ከረጅ ተቋማት ከመንግሥትና ከአካባቢው ማህበረሰብ ሀብት በመሰብሰብ ትናንት በተለያዩ መስኮች ሀገራቸውን እያገለገሉና ዛሬ ድጋፍ የሚሹ ወገኖችን እያገዘ መሆኑን የድጋፉ ተጠቃሚዎች ምስክር ናቸው። ሁሉን ሰጥተው ያለ ኮበርታ ሰጥተውያል። አንሶላ ሰጥተውያል። የፊት የማበሻ ፎጣ ሰጥተውያል። እንኳን የጥርስ የማልቀር እርዳታ የተደረገልኝ ምንድነው የዚህ ከማህበሩ የማሽላ ምናምን እርዳታ ተደርጎልኛል። ድጋፍ የሚሹ አረጋውያንን ወደ አንድ ማዕከል ለመሰብሰብና ገቢ የሚያመነጭ ፕሮጀክት እውን ለማድረግ እንቅስቃሴ ላይ መሆናቸውን የማህበሩ ደጋፊ ስራ አስፈጻሚ ኮሚቴ አቶ ደግአለም ያለው ይጠቅሳሉ። በወገራ ወረዳ የአረጋውያን ማህበር የገቢ ማስገኛ ትልቅ ፕሮጀክት ወይም ደግሞ ትልቅ ህንፃ መገንባት እንፈልጋለን። በተለያየ መንገድ የሀገር ባለውለታ የሆኑ አረጋውያኖችን ወደ አንድ አካባቢ አምጥተን አስጠልለን ተጠቃሚነታቸውና ፍትሐዊነታቸው ማረጋገጥ ነው በዋናነት የያዝነው ማለት ነው። ለአረጋውያን የዕለት ድጋፍን ጨምሮ ዘላቂ መቋቋሚያ እንዲኖራቸው ከተቋማት ጋር እየሰሩ መሆናቸውን የወገራ ወረዳ ሴቶችና ማህበራዊ ጽህፈት ቤት የልማታዊ ሴፍቲኔት ባለሙያ ጌታቸው ሙሌ ገልጠዋል። ለነሱ የተለያየ ድጋፍ እንዲደረግ ቀይ መስቀልም በተቋሙም ያለውን ነገር ድጋፍ እያደረግን ቆይተናል። አምስት መቶ ካሪ ሜትር ቦታም እንዲሰጣቸው ሁሉ በዞን ሁሉ ተጽፎ የመጣበት እንትን አለ፣ ደብዳቤ ተጽፏል። በወረዳው እንዲያገኝ አረጋውያንን በማገዝ የአካባቢው ማህበረሰብ ሰፊ ድርሻ እንዳለው የጠቀሱት አቶ ደጋለም ከአካባቢው ማህበረሰብ ውጭ ያሉትም እገዛቸውን ቢያደርጉ አረጋውያንን ለመንከባከብ ያስችላል ብለዋል። ከሶስት መቶ በላይ እንግዲህ ድጋፍ የሚያስፈልጋቸው አረጋውያን አሉነ። መንግስታዊ ከሆኑ ተቋማትም መንግስታዊ ካልሆኑ ተቋማትም በተመሳሳይ የአካባቢው ማህበረሰብም አገር ውስጥ ያለም ከሀገር ውጭ ያለም እንግዲህ እነዚህን ሰዎች አግዞን ደግፎ በቀጣይ እነዚህ ሰዎች እንግዲህ ያው ለለት ጉርስም የተቸገሩ ስለሆነ አብዛኞቹ ይህን የሚያገኙበትን ምቹ ሁኔታ ቢፈጠርልን ያው እንግዲህ እነዚህ እናስጠቅማለን ብለን በቅ ደረጃ ይዘናል ማለት ነው። አረጋውያንን በበጀትና በግባት ሲያግዙ መቆየታቸውን የጠቀሱት የወገራ ወረዳ ምክትል አስተዳዳሪ ጋሻው የማታው የመኖሪያና የመስሪያ ቦታ ከማመቻቸት ጀምሮ ስራዎችን እንደሚያከናውኑ አብራርተዋል። ዘንድ የተሻለ አድርገን ይዘነዋል። ከዚህ የበለጠ ለማስቀጠል እናስባለን። ተሞክሮችን ጭምርት እያመጣ ነስለሆነዋል እንግዲህ ቀጥለ ምንድነው በእኛ አቅም እንደ መንግስት እየደገፍነ ነው ፕሮጀክቶች ነው ምንለው ነገር እነ አመልድ የተሻለ ቢሮ ሰርተው ያስረካቡበት ሁኔታ ነው ያለ በዚህም ሳላመሰግን አላልፍም። ቀጥለን የመንግስት ሰራት ነው ለና ወያይ ያስበናል ያሉትን ማህበረሰቦች ባለጸጋዎችን፣ ጸጋዎችን ጭምር እያወያየን ምን አረጋውያን ለመደገፍ ምንለው ነገር በሰፋ አድርገን ይዘናል። እንዲ ፈጣሪ ያግዘናል እያስባለሁ መስራት የሚችሉ አረጋውያንና ሴቶችን በማደራጀት በጓሮ አትክልትና በዶሮ እርባታ ለማሰማራት ጥረት እየተደረገ መሆኑ ተገልጿል። ነብሰ ጡር እናቶች የተመጣጠነ ምግብ መመገባቸው የነርቭ ቱቦ መዘጋትን እንደሚያስቀር በአይራ ጠቅላላ ሆስፒታል የጽንስና ማህጸን ስፔሻሊስት ዶክተር ሰጠኝ ነጋሽ ገለጹ። በእርግዝና ወቅት የተመጣጠነ ምግብ መመገብ ለእናትና ለህፃኑ እድገት ጠቀሜታ እንዳለው የተገነዘቡት ነብሰ ጡር እናቶች የጤና ባለሙያዎችን ምክር በመከተል ተግባራዊ እያደረጉ መሆኑን ተናግረዋል። ያየ ፈንቴ ተጨማሪ አለው። ነፍሰ ጡር እናቶች ጤናማ የአመጋገብ ሥርዓትን በመከተል ለሚወለደው ልጅ እድገት የሚጠበቅባቸውን ሚና መወጣት ይኖርባቸዋል። ወይዘሮ የዝናሽ ጸጋና ወይዘሮ ቀን ደስታው በጎንደር ከተማ የራ አጠቃላይ ሆስፒታል የቅድመ ወሊድ ክትትል ሲያደርጉ ነው ያገኘናቸው። በእርግዝና ወቅት የተመጣጠነ ምግብን መመገብ ለእናትና ለሕፃኑ እድገት ጠቀሜታ እንዳለ ያነሱት እናቶቹ የጤና ባለሙያዎችን ምክር በመከተል ተግባራዊ ለማድረግ እየሞከሩ መሆኑን ተናግረዋል። ሽሉም እንዳይጎዳ እናንተም እንዳትጎዱ ብዙ ጊዜ ክትትል አድርጉ አትቅሩ፣ ይላል። በተቻለ አቅም ከፈቀደው ፍራፍሬ፣ አትክልት፣ ፈሳሽ ነገር ምናምን እሱን ይመክራል። የምትመገበውን ይሄ ነው ብትባላን ትምህርት ነው። ሄደም ተግባር ማድረግ ግድ ነው። ባትመገብ ወይም ትልባትን ምስሉ ደካማ ይሆናል። ጤነኛ የማይሆን ለራሳችንም፣ ለጽንሱ አካላዊ ጥሩ ነገር እንዲኖረው ተመገቡ ይሉ። በብዛት ከኑሮ አንጻር ቤት ያፈራውን ግን ቢሆንም ደግሞ የሆኑ የሚመከረው ፍራፍሬ ምናምን በመጠኑ ተገብራሉ። ነፍሰ ጡር እናቶች በቀን ከስድስት እስከ ስምንት ጊዜ ሊመገቡ እንደሚገባ በአይራ አጠቃላይ ሆስፒታል የጽንስና የማህጸን ስፔሻሊስት ዶክተር ሰጠኝ ነጋሽ ገልጸዋል። የተመጣጠነ ምግብ መመገባቸው የነርቭ ትቦ መዝጋትን እንደሚያስቀርና ሌሎች የጤና በረከቶች እንዳሉት አንስተዋል። ነፍሰ ጡር እናቶች በእርግዝና ወቅት የተመጣጠነ ምግብ ያስፈልጋቸዋል። የሚያስፈልግበት በዋነኝነት ለጽንሱም ሆነ ለእናትየዋ እያደገ የሚሄደውን የሰውነት የፍላጎት መጠን ለማርካት ያስችላል ማለት ነው። የፎሊክ አሲድና የብረት ይዘት ያላቸው ምግቦች መሆን ይኖርባቸዋል። እነዚህ ነገሮች በሚወስዱበት ጊዜ እናቶች የነርቭ ቱቦ መዘጋትን በተለይ በጽንሱ ይከላከላል። ያም ደግሞ ከእናትየዋ ወደ ጽንሱ የሚሄደውን የምግብ ይዘት ይጨምራል ማለት ነው። ጤናማ የአመጋገብ ስርዓትን አለመከተል በሕፃኑ አካላዊና አእምሯዊ እድገት ላይ እክል እንደሚፈጥር ማብራርተዋል። እንግዲህ ጽንሱ በዋነኛነት ምግብ የሚያገኘው ከእናትየዋ ወደ ጽንሱ በእንግዴ ልጅ አማካይነት ነው። ስለዚህ ያ ከእናት ወደ ልጅ የሚሄደው ነገር በሚቀንስበት ጊዜ የአእምሮና የተለያዩ የሰውነት ክፍሎች እድገት በተገቢ ሁኔታ አለመኖር፣ እድገት መቀጨጭ ሊሆን ይችላል። የአእምሮ ዘገምተኝነት ሊሆን ይችላል። የተለያዩ ችግሮችን ሊያስከትል ይችላል። ጤናማ የአመጋገብ ስርዓትን መከተል ጤናማ ትውልድን ለማስቀጠል የጎላ ሚና እንዳለው ተመላክቷል። ውድ ተመልካቾቻችን ጊዜያችሁን ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከጎንደር ስቱዲዮ ለበዓል ማግስት ያዘጋጀንላችሁ ዜና እስካሁን ስትከታተሉትን የቆያችሁት መስል ነበር። ከዜናዎቹ ጋር ኔመቤቱ ነኛ አብሬያችሁ ቆየው። በድጋሜ መልካም በዓል